ማህሌት መርዙን ቀይራ ሰጥታ ምሳሌን ገላታለች። ምሳሌ እንግዲህ ቁርስ በሚበላበት ሰዓት እንግዲህ የተጨመረላት መድኃኒት የመግዲያ መድኃኒት ስለሆነ ያው ሐኪም ቤት የሚያደርስ ድንገተኛ ህመም አድርሶባታል። ሰላም ውድና የተወደዳችሁ የተከበራችሁ በምን በሙሉ ዓለም ላይ ብትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም ጤና ፍቅር አንድነት እመኝላችኋለሁ። እነሆ የእንጀራ ልጇን የምትመ የምትመርዘዋ ጨካኝ ሴት ክፍል ስድስት ይዘንላችሁ ቀርበናል። ከባለፈው እንግዲህ ቅድስትን ማህሌትና ኤፍራታ አግተው ሊገሏት እንዲሁም ደግሞ ጫካ ውስጥ ሬሳዋን ሊጥሏት እያሉ ነበረ ያቆም ነው እንግዲህ ከዛ በመቀጠል ቅድስት እንግዲህ ክላስ ውስጥ ወስደው አን ሙልጭ አርገው ከሰደጓት በኋላ አንቺ ገረድ፣ አንቺ ድሃ፣ እኛ የምንልሽ ለምንድን ነው እማሰሚው? በማለት ኤፍራታና ማህሌት እንግዲህ ሲያስፈራሯት፣ ሽንኩርት እየላጠች የነበረበትን ቢላ ይዘው ገብታ ስለነበረ እንዳትጠጉኝ፣ ሁለታችሁንም እገላችኋለሁ ብላ እንግዲህ ጨዋታውን አዙረዋለች። ቅድስት እንግዲህ በማስፈራራት የቆለፉትን ቁልፍ በመቀበል ከውጭ ቆልፋባቸው ወደ ውጭ በድንጋጤ ወጥታለች። ማህሌትና ኤፍራታ እንግዲህ ይህ ተንኮል ብሩክ ስለሚሰማትና ስለሚያምናት እኛው በራሳችን ሌላ ተንኮል ሰርተን ብሩክን ማሳመን አለብን ብለው እንግዲህ ማህሌትና ኤፍራታ ክላውስ ውስጥ እንግዲህ ቆልፋባቸው በሄደችበት ሰዓት ገመድ እራሳቸው እርስ በርሳቸው ተሳስረው፣ ቅድስት አስራን ወደኋላ ለሁለት አስራን ቆልፋብን ሄዳለች። አይንህን ነው ማመን ያለብህ ወይስ እሷን ነው? በሚል እንግዲህ ማህሌትም ኤፍራታም የውሸት ሴራቸውን አሲረው ብሩክን አሳምነውታል። ብሩክ እንግዲህ ያው ቅድስትን መንገድ ላይ አንግቷት ምን ሆነች ነው ምን ተፈጥሮ ነው ማን ነው የሚያባረርሽ? እያለ እየጠየቃት ነበረ። ከምሳሌ ጋር ምሳሌን ከትምህርት ቤት እያመጣ ወደ ቤት በሚሄድበት ሰዓት እንግዲህ ቅድስት ያለውን ነገር ነግረዋለች። ማህሌት እና ኤፍራታ ክላስ ውስጥ አስገብተው ሊገሏት እንደነበረ፣ ነገር ግን በቢላዋ አስፈራርታ ቆልፋባቸው እንደመጣች ለብሩክ ነግረዋለች። ብሩክ እንግዲህ ሲሄድ የሰማው ሌላ የተፈጠረው ነገር ሌላ ሆኖ አንጊቷል። ከዛ ሰበብ እንግዲህ ያው ቅድስት ዋስቻኛለች፣ በሚል ሰበብ ቅድስትን አብሯታል፣ ከቤት ብሩክ ማለት ነው። ቅድስት ብዙ እምነግርህ ነገር አለ፣ እባክህ ተረጋጋ እያለችው ያው ምሳሌን ልትመርዛት እንደሆነ እንዲሁም ደግሞ ምንስሰራ እንዳየች የማህሌትን ስራ ልትነግረው ፈልጋ ነበር። ነገር ግን እሱ ሳያዳምጣት ቀርቶ ወደ ቤት በሄደበት ሰዓት ምሳሌን እንግዲህ ቀስ አድርገሽ ይዘሻኔ ብሎ የሮጠ ሲሄድ፣ ያው ማህሌትና ኤፍራታ የተለመደው ሴራቸውን ሰርተው ጠብቀውታል። እንግዲህ ቤት ውስጥ ቅድስትን ምሳሌን ይዛ ከሄደች በኋላ በር ላይ ቆማ ስጠብቀው እንግዲህ አይኔ ነው ማምነው፣ አንችን ነው ማምነው። ስለዚህ ልጆቹን ለምንድን ነው እያሰረሻቸው? ማህሌትንም ኤፍራታንም ወደኋላ አስረሻቸው በገመድ በአይኔ አይቻለሁኝ ብሎ እንግዲህ ሲላት፣ ማመን ያለ ማመን ያንተ ጉዳይ ነው ያንተ ፍቃድ ነው ብላ እንግዲህ ቅድስት ጥለው ሄዳለች ማለት ነው። ግን አደራ ምሳሌን ማህሌት ልትገላት ትፈልጋለች እና ተጠንቀቅላት፣ በየጊዜው ከእጇ አትነጠል ብላ እንግዲህ አስጠንቅቀው ጥላ ሄዳለች ቅድስት ከዛ እንግዲህ ያው በጥንቃቄ መስጠት ስላለበት ብሩክ እንግዲህ ምሳሌ ቁርሷን ሰርቶ መድኃኒቷን ጨምሮ ሊሰጣት ሲት እንግዲህ ምሳሌ እኔ ቅድስትን እፈልጋታለሁ፣ ቅድስትን ካላመጣህ ምግብም አልበላም ትምህርት ቤትም አልሄድም ብላ ስታስቸግረው እሷ በራሷ ፍቃድ ነው አልፈልግም አልሰራም ስት ቤት ብላ ሄደችው። ስለዚህ እምቢ ስላለችኝ ነው እንጂ እኔ አላባረርኳትም ሲል እንግዲህ ምሳሌ ቅድስትን፣ እፈልጋታለሁኝ ደውልላትና እመጣለሁ ቤት አገኝሻለሁ ካለችኝ ቁርሴንም በልቼ ምሳሌንም ትምህርት ቤትም ይሄዳለሁ ስትለው እንግዲህ ብሩክ ወደ ቅድስት ደውሎላት ቅድስትን ሲያናግራት እባክሽ ቅድስት፣ ተመለሽ ምሳሌ አንቺ ከሌለሽ አልበላም እያለች ነው ብሎ ሲላት እንግዲህ ቅድስት ምሳሌን ማዳም ስላለባት ተመልሳ ወደ ቤት መታለች። እንግዲህ ያው ብሩክም ምሳሌን ምግቧን እና መድኃኒቷን ሰጥቶ ትምህርት ቤት አድርሷታል። ቅድስትም እንግዲህ በቃሏ መሰረት ወደ ቤት መታ። በር ስታንኳኳ ማህሌት ነበረች እየከፈተችላት። ማህሌትም እንግዲህ በር ከፍታ አንቺ ጅል ምን አባሽ ልትሰሪ መጣሽ? ብሬንስ ለምን ወሰድሽ? ወሰድሽውንስ ብር አመጣሽ ወይ ስትል እንግዲህ ብሩን አላመጣሁም ይቅርታ፣ እትዬ ምሳሌ ፈልገኝ ነው ለምሳሌ ብዬ ነው የተመለስኩት ስትላት እንግዲህ ማህሌት የሰ የሰራችሁን ሴራ አንቺ ብቻ ብልጠኛ እራሳችንን ወደ ኋላ ያሰር ነው አንቺን ለመጣል ነው ብላ እንግዲህ ገመዱንም እራሷ እንዳሰረች ለቅድስት ተናግራታለች። ቅድስትም እንግዲህ በመደናገድ ይቅርታ ብላ ምንም ነገር ሳትመልስላት በር ላይ ቆማ እያወራች እያለ እንግዲህ ብሩክ መቶ መተሻል እንዴ፣ ቅድስት ለምን አልገባሽም? በር ላይ ምን እየሰራችሁ ነው? ብሎ ሲላት እንግዲህ ቅድስትም ማህሌትም ወደ ውስጥ ገብተዋል። ቅድስት እንግዲህ ያው በመመለሷ ለምሳሌ በመመለሷ በጣም ደስ ብሏታል። ብሩክም እንደዚያው በጣም ደስ ብሎታል። እንግዲህ በመንግስቱ ትምህርት ቤት ሲያደርሳት መቼ ነው የምታከመው? እንዴት ነው የምታከመው በፊት ሐኪም ቤት ነው ወይ የምታከመው? እያለች እንግዲህ ምሳሌ የተለያየ ጥያቄዎችን ለብሩክ ስታነሳለን ነበር። ብሩክም እንግዲህ እኔ ሁሉን ነገር እሆንሻለሁኝ ይላታል። ያው ምሳሌ እንግዲህ ማንም አይወደኝም እናቴም አትወደኝም እያለች እንግዲህ ስለ እንጀራ እናቷ ልትነግረው ፈልጋ ነበረ። እኔ ሁሉንም ነገር እሆንሻለሁ እኔ እወድሻለሁ ሲላት አንተ እናት ትሆነኛለህ ብላ ስትጠይቀው እንግዲህ ብሩክ ትንሽ ስሜታዊ ሆኖ አዎ ብሎ መል ይመልሱላታል። እንግዲህ ያው ምሳሌ ከልጅነቷ ጀምሮ ቅድስትን ስለምታውቃት ቅድስትን እንደናቷም እንደ እህቷም ነው እምታያት። እንግዲህ ቅድስት እዛ ቤት ውስጥ ከተመለሰች በኋላ የማህሌትን የእያንዳንዷን ነገር ማለትም የእያንዳንዷን እርምጃ እያንዳንዷን እርምጃ መከታተል ስለምትፈልግ ስልኳን አዘጋጅታ በምሰራቸው ሴራዎች ቀርጻ ለብሩክ ማሳየት ስላለባት ወሰናለችና እንግዲህ ማህሌት በብሩክ ላይ እየማገጠችበትም እንደሆነ ቪዲዮ ስትይዝ ነበረ። መኝታ ክላሷ ሆና ቁጭ ብላ ለሞግዝ ተብዬው ማለትም ለብሩክ ጓደኛ በባለፈው መኪናዋን ግዛኝ ሲለው ማህሌት ካልፈረመችበት ሊገዛ አልችልም ሲለው ነበርና እንግዲህ እሱ ጋር ተደዋውላ ምን እንደተባባለች ምንም እያለች እንደሆነ ቅድስት ለማስረጃ ቪዲዮ ስቀርጻት፣ እንግዲህ ብሩክ ደርሶ ምን እየሰራች ነው በር ላይ ተቆጥቶ ወደ ማድ ቤት አስገብቷታል። እሷም አይ ጋሼ፣ ምንም እየሰራው አይደለም፣ ዝም ብዬ ቆሜ ነው ብላ እንግዲህ፣ ሳያቅባት ወደ ማድ ቤቷ ተመልሳ ሄዳለች። ብሩክም እንግዲህ የምሳሌ ነገር አሳስቦት፣ ልጄንማ የፈለገ ነገር አድርጌ አሳክማታለሁኝ ብሎ ወስኗል። እንግዲህ ማህሌትም ተንኮሏ አሎ አላትም ብሩክን ከገንዘቡ በላይ አልወደውም፣ ለገንዘቡ ብዬ ነበረ። ገንዘቡ ስለዚህ እኩል ይደርሰኛል ብላ እንግዲህ አስባ ለሞገስ ደውላ ስትነግረው ነበረ። ሞገስም እንግዲህ የጓደኛህን ሚስት እንደዚህ ታረጋለህ ብላ እያለች ስታሾፍበት፣ የጓደኛዬን ንብረት አልወስድበትም፣ ግን የሱን ገንዘብ የሚተካ አደርግልሻለሁኝ ሲላት፣ እንግዲህ ቤቱንም መኪናውንም አንተ ግዛ እያለች እና በስሜ አዙርልኝ እያለችው ነበረ ሞገስም እንግዲህ ይህን ነገር አደርግልሻለሁ ብሎ ቃል እየገባላት ይገኛል። ከዛ እንግዲህ ኤፍራት ጋ ደውላ መድኃኒቱን እንዳቀያየረችና ጧት ላይ ከቤት እንደምትወጣ ሌላ ቀጠሮ አለኝ፣ ስትሞት እዚህ ቤት መኖር የለብኝም ማለት መገኘት የለብኝም ብላ እንግዲህ ጧት ላይ ብሩክ እና ቅድስት ቁርሷን ሊያበሏት ሲሉ እሷ ደግሞ መድኒቷን ስጧት እንዳረሷት ብላ ተመልሳ ወደ ውጪ ወጥታለች። ኤፍራታ እዛ ቤት መገኘት የለብሽም እነሱ እጅ በጃቸው እራሱ ይግደላት ብላ እንግዲህ መድኒቱን አቀያይራ ሰጥታ ጥላቸው ወጥታለች። ከዛ እንግዲህ ቅድስትና ብሩክ ምሳሌን እያሳሳቁ መድኒት ጨምረው ማለት መድኃኒቷን ጨምረው ምግቧን እያበሏት እያለ እንግዲህ መሀል ላይ ምሳሌ ታማ ወድቃለች። ወደ ሆስፒታል ወስደዋታል። ከዛ እንግዲህ ምሳሌ ትተርፋለች ወይስ አትተርፍም የሚለውን በቀጣይ ክፍል ይዘንላችሁ እንመጣለን። ፈጣሪ ከክፉ እንጀራ እናት ይሰውራችሁ። ሴቶች ሆናችሁ ደግሞ ክፉ ከማድረግ ተቆጠቡ። ክፉ ከማድረግ ሰይጣን አያሳስታችሁ። እላለሁኝ እንግዲህ የእንጀራ እናቷ የምታሰቃያት ምሳሌ ቀጣይ ክፍል ላይ እንገናኛለን። በቀጣይ ክፍል ግምታችሁን ማስቀመጥ ትችላላችሁ። ምሳሌ ትሞታለች ወይስ አትሞትም የሚለውን ይዘንላችሁ የምንመጣ ይሆናል። እስከዛ ሰላም፣ ጤና፣ ፍቅር፣ አንድነት እመኝላችኋለሁ። መልካም ጊዜ